ተደጋጋሽ አንጥፌ ጨርሻለሁ። በቃተኛ አንተ ተናደር ገሽ ለቀቀኝ ስሎት ሆነ ለቀኝ አይዘኝም ነበር ያልፈለጉ መስሎት ከሆነ። ቆይ ምንድን ነው የምትይኝ? ሉላን ዝና እንዳያገኛት አድርግ እያልሽኝ እኮ ነው። አዎ እንደዛ ነው ያልኩሽ። ዝናን የምትፈልጊው ከሆነ ሉላን እንዳያገኛት ነው ማድረግ ያለብሽ። ከዚያስ የራስሽ ማድረግ ነው። ይህን ሁሉ ሀብት ያለው ወንድ ሌላ ሴት እንዲፈልግ ለምን ታሰቀያለሽ? ቆይ ቢያውቅስ? አወቀ ነዋ። የዝናና የሞገስ ፍልሚያ እንደቀጠለ ነው። ዝና እንግዲህ ሞገስን እየተከታተለ ነው። እንግዲህ ባንክ ድረስ እሱ ጠብቆ ለሁለት ቀናት ጠብቆ አግኝቶት ነበረ። ነገር ግን ሞገስም አለቀ ግንባረ ላይ ተወክሽ የምገለበጠ ብሎት ነበር። እሱም ተወክሰ ህመታኝ ብሎ እንግዲህ ግንባሩን ነበር የሰጠው። እንግዲህ ሽቁት በእጁ ይዞ መጨረሻ ለሽሽት የመረጠው ሞገስ ለምንድን ነው የሚለውንም አብረን እናያለን ማለት ነው። ቀድስትም እንግዲህ ብሩክን እምወደው ልጅ ነበረ። እሱ ካላወቀ ግን አመልጧዋለሁ በጊዜው ከነቃ ግን እሱና ማገበው እያለች ትገኛለች ማለት ነው። ብሩክም እንደዚሁ ሞገስን ይቅርታ ጠይቆት ነበረ። እሱም ቅርታውን ተቀብሎ ግን መገናኘት አንችልም ራሳቸን መጠበቅ አለብን እያሉ ይገኛል። ሰላም ጤኔ ወድና ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለው። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ትረርሽ ገልኝ እነሆ ምሳሌ ድራማ ደስ የሚልና አስተማሪ ድራማ፣ እንደዚሁም ልብ አንጠልጣይ ድራማ ነው ማለት ነው። እንግዲህ ሞገስ ለጊዜው እራሱን አግሎ ተደብቆ ነው የሚገኘው ማለት ነው። እንግዲህ ዝና እየተከታተለው ነው የሚገኘው በሰዎች እያስከታተሉ ለራሱም እየተከታተለው ነበረ። ግን ምን ፍንጭ ስላጣ ምን ፍንጭ ሊያገኝ ስላልቻለ ምንድነው ያደረገው ምርጫ ወደ ባንክ ቤት የትኛው ባንክ ቤት ሄዶ ብር እንደሚጠቀም በብዛት ከየትኛው ባንክ ቤት እንደሆነ ብር የሚያወጣው እንዲተባበሩትና እንዲነግሩት ይጠይቃል ማለት ነው። የእሱም ብቻ ሳይሆን የሉላንም ከየትኛው አካውንት ከየትኛው ባንክ ነው ብር የሚያወጡት፣ የት አካባቢ ያለው ነው በማለት ነው ማለት የጠየቃቸው። እነሱም ተተባብሮ እንግዲህ አካባቢውን ነግረውታል። ግን ወንጀል ነው ለአንተ እንተባበረህ ለን በማለት እንግዲህ ነግረውታል ማለት ነው። ይሄ ነገር ግን ያው እነሱ እዚህ ቦታ ነው ብሎ የሰው ሴፍቲ ማውጣት አልነበረባቸው ማለት ነው። ነገር ግን ሞገስ እንግዲህ እዛ የተባለው አካባቢ ለቀናት ቆመ ውሏል ማለት ነው ከመሀሌት ጋር ነገር ግን በአንደኛው ቀን ምንም አይነት ፍንጭ አላገኘም በሁለተኛው ቀን እንግዲህ ተስፋ ቆርጠው ባሉበት ጊዜ በቃ እንዴ ስንት ቀን ነው እዚጋ የምንቆመው እያለችው ስትል እንግዲህ እሷም መጠበቅ አለብን መጠበቅ አለብን ሌላ የት ትሄዳል ብለሽ ነው እዚሁ ባንክ ነው መጥቶ የሚያውጣው ተብሏል ብሎ እንግዲህ ቆመው እየጠበቁ እያሉ ሞገስ መቶ ነበረ ማለት ነው እና እነሱም እንግዲህ እየተከታተሉት ነበር ፊት ለፊት ተጋፍጠዋል ማለት ነው ነገር ግን እሱም ያው ከብዙ ቆይታዎች በኋላ መለስ ሲል አይቷቸዋል። ለመሸሽ ሞክሯል። እንግዲህ ሸሾም ተደብቆም እንግዲህ እየተከታተሉኝ ነው ያለውበትን አካባቢ ዝና አውቋል። ማን እንደነገረው አላውቅም። በማለት እንግዲህ ደውሎ ለ ነግሯት ነበረ ማለት ነው፣ ለዳጣ እሷም እንግዲህ ማን ሊነግሮ ይችላል፣ ካልሆነ ቦታውን ጠቁመንና እነምጣለ ከቡራ ጋራ በማለት ትለዋለች። እሷም እንግዲህ እሱም በቃ ምናልባት የሆነ ነገር ተወንኩ ተሞትኩም እሱ ነው እየገደለኝ እንድታውቁልኝ በማለት እንግዲህ ነግሯታል ማለት ነው። ነገር ግን ያው እሱ ቆሞ ስልክ እያወራ እያለ መጥተው ደርሰውበታል። ያው ነገር ግን እሱም ጀግና ነኝ ተ እንግዲህ ሉላን አሳልፌ አልሰጣትም በማለት እንግዲህ ፊት ለፊት ተጋፍጠዋል ማለት ነው። እሱም እንግዲህ ዝናም ሉላ ጀግና አደረገች አደለህ የት ነው ሚስቴን ያደረግካ ሲለው እንግዲህ ያንተ ምስጤን የገለች ምንድን ነው ከኔ የምትፈልገው ነው ያለው። እሱም እንግዲህ ሽጉጡን አውጥቶ ነው የደቀነበት። መሀል የትም እባክህ እሱ ሽጉጡቷ ላትጠጋው ባክ ይገልሃል እያለችው ነበር። እሱም አንተም ቦቅቦቅ ባክሽ ዞር በይ ወደዛ እያሏት ነበረው ማለት ነው። እሷ ግን እባክህ ተው እያለችው ነበር እና እሱ ግን በል እስቲ ግንባርህ ላይ ነው ምለህ ይሏል። ግን እጁ በጣም ሲንቀጠቀጥ እንመለከታለን ሞገስ ማለት ነው። ምክንያቱም አንደኛ ነገር ተኩሶ ከመጣሉ ከመጣት ያው ወደ እስር ቤት ይገባል። እሱም የተመታው ይሞተል ወይ ይጎዳል። ሉላ ደግሞ ብቻዋን ትቀራለች ማለት ነውና ወንድ ልጅ ሆኖ መሸሽ የለበትም ነበረ። ግን መጨረሻ ላይ ዝናን እባክህ ተው፣ እሱ ይመታል ድንገት፣ እሱ እኮ ሽጉጥን የያዘው ብላ እንግዲህ ማህሌት እጁን ያዝ ስታደርግ እሱ አለማየት እባክሽ ልቀቂኝ ብሎ ዞር ሲል እንግዲህ እግሬ አውጪኝ ብሎ ሞገስ ሸሾ አምልጦ ማለት ነው። ነገር ግን እየተከታተሉት ነው የሚገኙት እስከ መጨረሻው። እንደዚሁም እንግዲህ ብሩክም ደውሎ ይቅርታ ጓደኛ፣ አንተ ብዙ ውለታ እርግተህልኛል፣ ልጅ በመታከመው በመዳኗ ደስ ቢለኝም ነገር ግን ከአንተ ጋራ በመቀያየሜ አንተ ለኔ ብለህ ብዙ ዋጋ ከፍለሃል። ና ስለዚህ ከአንተ ጋራ በመቀያየሜ ውስጥ እረፍት የለውም። እባክህ ይቅርታ አድርግልኝ እና እንገናኝ ለአምስት ደቂቃ ብቻ እኳን ብሎትም ነበረ። ነገር ግን ይቅርታህን ተቀብያለሁ። ልጅህም እኳ እንዳነቸለህ እኳ እንደሳለህ። ነገር ግን ለሴፍቲ ለራሴ ስል ድጋሚ ከአንተ ጋራ መገናኘት የለብኝም። ግድ የለም፣ ይሄ ቀን ሲያልፍ እንገናኛለን በማለት ነበር ያለው። እውነት ነው። ምክንያቱም ስለሚከታተሉት ያው ድንገት ሊደርሱበት ስለ እንደሚችሉ ለዛ ሲለው ቀን ሲያልፍ እንገናኛለን፣ ይቅርታን ተቀብያለው እራሳችሁን ጠብቁ፣ እራሳችን እንጠብቅ ተባብለው ነው ማለት ነው የተሰነባበቱት። ያው ከቡራ ጋርም ያው ታርቀዋል፣ ያው ደስ የሚለው ነገር ማለት ነው። ነገር ግን ብሩክ ልጁን አሳክሞ ሲመጣ እንግዲህ ከቅድስት ጋር እናጋባለን ብለን ነበር ብዙዎቻችን የምሳሌ ድራማ ተከታታዮች ማለት ነው። ብሩክ ግን ነገር አልገባውም ማለት ነው። እንግዲህ የራሴን ሕይወት መመስረት አለብኝ በቃ እያለች ትገኛለች ለብሩክ ማለት ነው። እሷም እንግዲህ እድሜ እየሄደ ነው፣ ሴት ልጅ ነኝ ዘር መተካት አለብኝ በማለት ስትል እንግዲህ ቤተሰቦችስ እንዴት ናቸው ምናምን ሲላት፣ ቤተሰቦች ተቀይመውኛል፣ ምክንያቱም ባል መቶልኝ ነበር በቤተሰብ አምጥተውልኝ ነበር እኔ ግን አላገባም ብዬ በማለቴ ተቀይማኛለች እናቴን ያለችው ና። ስለዚህ አንቺ የምወደው ልጅ አለ አላልሽም ወይ? በማለትም እንግዲህ ሲላት፣ አዎ ነበረ። እኔ ብቻ ነኝ የማቀው፣ እሱ አያቅም። ምን ዋጋ አለው ነበር ያለችው ና ነገር ግን እንግዲህ እዛ ጋ ትንሽ የገባው ይመስለኛል ብሩክ። እሳት ትወዷዋለይ፣ እንግዲህ እሱ የራሴ ባሌ አድርጌ ከሱ ጋር በደስታ ኖራለው፣ እንደዚሁም አስራ ስድስት ልጆች ወልጄለት ስድስቱን በቀኝ ስድስቱን በግራ አርጌ ስምንቱን በቀኝ ስምንቱን በግራ አርጌ ተኛለው እያለች ነበረ የምትገኘውና፣ እሱ ግን የገባው አይመስለኝም። ግን ከዚህ ቤት ለምን ትወጫለች፣ ሲጀምር ጀምሮ አትወጪም እያለት ይገኛል ማለት ነው። እንግዲህ ብሩክ ንቃ፣ እንግዲህ አሁን የቀረን አንተና ቅድስት ማጋባት ነው። ሌላ ደግሞ ብሩ እሷን አጎቴ ደስተኛ ሆኖ እንዲኖር እንፈልጋለን። ሌላም ሁለተኛ ነገር ደግሞ ሞገስና ሉላ ነጻነታቸውን አውጀው በነጻነት አብረው እንዲኖሩ እንፈልጋለን ማለት ነው። ነገር ግን የእሷ የው ለጊዜው እሱን ስለምትወደው እሱ ጋር ሆነች እንጂ የዝና የህጋዊ ሚስትናት ማለት ነው። ግን አትወደውም፣ ተጨብኮና ነው እየኖረች ያለችው ና እንግዲህ ከንሳ አባታችን ጋርም አውርተን እንግዲህ ሰማኒያ እንዲያውርድ ማድረግ እንደምትችል ነው ሁሉ ነገር እንግዲህ የተነገራት ና እንግዲህ ያን አርግታ ነገሮች ሁሉ ይስተካከላሉ ብለን እናስባለን። የእሷም ማለት ነው። ነገር ግን ለምሳሌ ሕክምና ዋጋ የከፈለው ብሩክ ብቻ እንዳልሆነ እንደዚሁም እንግዲህ ቅድስትም ድንግልናዋን እስከ መሸጥ ድረስ የሄደችበት ሁኔታ እንዳለ፣ እንደዚሁም እንግዲህ እሱ የሚሄድ ለታ ወደዛ ልጅቶን ይዞ ወደሚበርበት ጊዜ እንግዲህ ብሩክም ያንን ሁሉ ብዙ መስዋዕት እንደከፈለለት እንግዲህ የተነግሮት በቃ ውለታችሁ በስቶብኛል፣ የእናንተ ውለታ እንዴት አርግቼ ነው የምመልሰው እያለ ነው የሚገኘው ማለት ነው። እና እንግዲህ ቀን አልፎ ብሩክ እንግዲህ የነሱ ውለታ ይመልሳል ብለን እናስባለን ማለት ነው። እንግዲህ ቀን አልፎ ሞገስና ዱላ ነጻነታቸውን አውጀው እንግዲህ አገር አውቆላቸው ባልና ሚስት ህጋዊ ባልና ሚስት ሆነው መኖር ሲጀምሩ መደባበቅ ሲቀር ነው እንግዲህ፣ ነጻነታቸውን ሲያውጁ ነው የእሱ ውለታ መመለስ የሚችለው። ሞገስ ግን በጣም ግራ እየተጋባ መቼ ድረስ ነው ተደብቄ የምገኘው? እንደዚህ እንውጣና ወደ ለዩ የለይለት ስራ አቁሜ ተደብቄ መቼ ድረስ ነው እንደዚህ የምንኖሩ? እያለት ይገኛል። እሷ እንግዲህ አንዳንድ ጊዜ ዝም በለ ሳታስብ የምትናገረው ኮ ግራ ይጋባኛል። ውጭ ላይ ብንወጣ ኮ ችግር ነው። ምክንያቱም ኔ ንሱ የሰማን የሚ ስለሆነ ችግር ይፈጠራል። ወደ ግ ህግን ቤድ ይሄ ነገር ወደ አንድ ነገር ሳናደርግ ወደ አንድ ነገር መፍትሄ ሳናገኝ ወተን ሚድ አንችል የሚያልፋል እስከሚያልፍ ድረስ እንደዚሁ መቀመጥ አለብን እያለች ትገኛለች። እንግዲህ ማህሌትም በራሷ በኩል ዝናን የራሴ ማድረግ አለብኝ እያለችው ደፋ ቀና እያለች ነው የምትገኘው ማለት ነው እሱ ግን ወይ ፍንክች ምንም ሊገባው አልቻለም ማለት ነው ብዙ እሱን ለማማለል እሱ የራሷ ለማድረግ ነው እንግዲህ እያሰበች ያለችው የፍርሃታም እንግዲህ ለምን እሱን የራስ ሽ አታደርጊውም ለምን ሉላን እንዲያገኝ ትረጃለሽ ከቻልሽ ሉላን እንዳያገኝ አድርጊ እሷን ታገኘ ኮ በገዛ ጅሽ ይህን ሰውዬ አሳልፈ ይሰጠሽ ማለት ነው ለሉላ ስለዚህ እሷን እንዳያገኝ አድርጊና ለራስሽ የራስሽ አድርጊው እያለቻት ነው የምትገኘው ማለት ነው እንግዲህ ሉላን ካላገኘ ኮ ይህንን እኔን ኮ ይህን ነገር እንዳደረግኩ ካወቀ እሷን እንዳያገኝ እነሱን እየተተባበርኩ ኮን ታወቀ ይገለኛል ስትለው፣ አዎ እሱማ ይገልሻል ስትላት፣ እንግዲህ ማ ኤፍራታ እሱማ ይገልሻል ስትላት፣ ስለዚህ እንድሞት ነው የምትፈልጊው ማለት ነውን? ያለቻት እና በመሀል ግን ስልክ ተደውሎ አግኝተናቸዋል ሞገስንና ብሩክን የሚል ስልክ ደርሶልት ነበርና፣ ግን ድጋሚ እነሱ አይደሉም ሌሎች ናቸው፣ ተመሳስለውብኝ ነው በማለት እንግዲህ መልእክት ተነግሯታል ማለት ነው። እሷም እንኳንም ዝናን ሰማ፣ ዝና ቢሰማ እየገለኝ ነበረ። እናንተ ልታስገድሉኝ የማትረቡ እያለች እነሱንም እየሰደበች እንግዲህ፣ እኔ ለራሴ እሄዳለሁ እጋፈጠዋለሁ፣ ግን ምን አይነት ነገር ውስጥ ነው የገባት እያለች እሷም ግራ እየተጋባች የምትገኝበት ጊዜ ላይ ደርሳለች ማለት ነው። እንዲሁም እንግዲህ ከምብሩክና ከሞገስ አንዳቸው እኮ ዝናን መጥተው እኮ እስር ቤት ቢገቡ በአንዳቸው በኩል እኮ አንድ ፍንጭ ይገኝ ነበረ። ምክንያቱም አንዳቸው ቢታሰሩ ወይ አንዳቸውን ቤት ለራሴ አደርግ ነበረ ወይ ደግሞ ቤት ሊገዛልኝ ይችል ነበር እያለች እንግዲህ የምትገኘው እሷ ዋናው ፎከስ ያደረገችው እሱ ቤት ይገዛልኛል የሚል ነበር። ነገር ግን እኛ እየሞኛት ነው ሉላን በድጋሚ በእጁ የሚያስገባ ቢሆን ራሱ ምንም አይነት ቤት አይገዛላት ማለት ነው። እሱ እየተጠቀመ ያለው ሉላን የራሱና የራሱ ለማድረግ ከሞገስ እጅ ላይ ለመፈንጸቅ ነው እየተጣረ ያለው እንጂ ለእሷ ቤት ለመግዛት ተቸግሮ አይደለም። እሷ ግን ይህንን አብታም የሆነ ሰውዬ አሳልፌ አልሰጥም እንደምንም ብዬ ለራሴ ያደርገዋለሁ እያለች ነው የምትገኘው የሚገኘው እስቲ ውድ ተመልካቾች የስምንትላላችሁ እዚህ ጋር እንግዲህ ሴት ልጅ ጥበበኛ ናት ይባላል። እና ምናልባት ተስፋ ቆርጦ ሉላን እንደማያገኝ ሲያውቅ ወደ ማህሌት ይዞራል ብላችሁ ታስባላችሁ? አይኑን ይገልጣል ወደ ማህሌት ብላችሁ ታስባላችሁ? ወይስ ማህሌትስ የራሷን እሱን የራሷ የማድረግ አቅም አላት ብላችሁ ታስባላችሁ? እዚህ ጋር አሳብ፣ አስተያየታችሁን አስቀምጦልኝ ማለት ነው እንግዲህ እዚህ ጋር ያው የፈራ፣ ሁሉ እንግዲህ የሮጠ ሁሉ ፈሪ አይደለም። ሞገስ የሮጠበት የሸሸ ሸሾ እያመለጠበት የራሱ የሆነ ምክንያት አለው ማለት ነው። እና ሰውን ልጅ መግደል መፈንከት መምታት ዋጋ ያስከፍላል። ስለሆነ ስለዚህ ሸሾ ማምለጥ እና በሰላም መኖር ነው የሚበልጠው። ና እንግዲህ እሱ ሸሾ አምልጧል። እነሱ ግን እንግዲህ እየተደበቀው እየተከታተሉት ነው። የሚገባበትን ቦታ ይደርሱበታል ወይስ አይደርሱበትም የሚለውን እሱ በቀጣይ ቪዲዮ ጀላችሁ ይመጣለሁ ማለት ነው። ነገር ግን በመሀል ሉላ ሆዷ አውቋል መሰለኝ እንግዲህ ደውላ፣ የት ነክ ያለከው እያለችው ነበረ ና እሱም እንግዲህ እመጣለሁ ብሩን አውጥቼ እየመጣሁ ነው ሲላትም፣ እባክህ ቶሎና፣ ሆዴ እየተረበሸ ነው እያለችው ነበር። ና እሱስ ምንድን ነው እንዴ እየሰማሽው ነገር አለ እንዴ ስላት፣ ምንም አልሰማሁም ብቻ አላቅም ወዴ እየተረበሸ ነው፣ እባክህ ቶሎና ወደ ቤት እያለችው ነበር። ና እሱም እሺ በቃ አታስቢ፣ እየመጣሁ ነው፣ ሰፈር ደርሻ ለሁ እያለ ነበረ እንግዲህ። እሷ ደውላ ስልኳን እንደዘጋች ነው እሱ ከዝና ጋር እየተገናኙት ፊት ለፊት የተጋፈጡት ማለት ነው። ና አንዳንድ ጊዜ የሆነ ችግር ሲመጣ የሆነ ሆዳችሁ ውስጣችሁ የሚነግራችሁ ነገር አለ። ና እንግዲህ ሉላ ጋም የምናየው ነገር ያ ነው ማለት ነው። እንግዲህ ውስጧ ነግሯታል ማለት ነው። ና እንግዲህ ቅድስት ያው አፋው ልጅ ወሴት ልጅ አፋ ወጥታ ወንድ ልጅ እንደዚህ ብላ ትናገርም ና መኝታ ክፍሌን አስተካክልኝ ብሏት እያስተካከላች እያለኝ እንግዲህ ሄዶ ከኋላ መቷት ነበረ። እሷም እንግዲህ በጣም በመሸማቀቅና ሼን በመያዝ ወይ ደህና አደር በቃ ጋሽ ሄዋን ጥፍ ያለው እኔ ወደ ሳሉ ልሄድ ብላ ነበር ና እጇን ሲያዛትም እንግዲህ ልቀቀኝ እጄን በማለት የወጣችው እንግዲህ ለምንድን ነው ልቀቀኝ ስለው የለቀቀኝ? እንደ ወይ ማልፈልግ መስሎት ነው እንዴ? አይ ጋሽ እሱስ ግን መቼ እንደዚህ እንትን ይላል? እያለች እንግዲህ እናማ አይ በተከብሬ ኖሬ ማ እንደዚህ በቀላል ሳይሆን ቤተሰቦቼ አውቀው፣ አገር ሽማግሌ አውቀው እና በክብር ነው ጋሽን ማገባውን ጅማ እንደዚህ በቀላሉ አይደለም እያሌ ትገኛለ። እንግዲህ መጨረሻ ላይ ቅድስት እና ብሩክ ይገባሉ ወይ አይገቡም? ው አብረን የምናይ ይሆናል ግን ው ቢገቡ ብዙዎቻችን ተመልካቾች ው ደስ ይለናል ከምናየው አኳያው ማለት ነው። እና እንግዲህ ለሱ ብዙ ምስዋት ከፍላለታለች። እንግዲህ ለምሳሌም ደግሞ ልክ እንደ እናት ነው የምትሆንላት። እናት ማለት ና ሌላ ሚስት ቢያገባም ልጁን ላይ ይንከባከቡለት ይችላሉ። ልጁን ሊያመናጭቁበት ይችላሉ። ሌላ ቅዱስቲዮን ሊፈጠር ይችላል። እና የለመዳት ቅድስት ህይወት ይችላለች ብለን ነው የምንለው። ለምሳሌም እሷ ነች የምትሆናት። እና እንግዲህ ዳጣን በቤተሰብ ፍለጋ ላይ ነው የምትገኘው ማለት ነው። እሷም ያው በጣም ደስተኛ ሆነ በጣም ፈታ ያለች ናት። እና አሁን ያው ቤተሰቦቿን ፍንጭ ስላገኘች በጣም ደስ ብሏታል ማለት ነው። እንግዲህ ተባባሪ ነች ማለት ነው። እሷ ከቡሩክም ከሞገስም ተባባሪ ናት። ቡሩክና ሞገስ ሲጣሉም እንግዲህ ሽማግሌ እየሆነች እያስታረቀቻቸውን የምትገኘው እንግዲህ ብሩክና ቅድስት ሳሎን ላይ ቁጭ ብለው እያወሩ እያሉ ስለ ወደፊት ህይወቷ ለብሩክ እያወራችው እያለች እንግዲህ ዳጣ ድንገት ትመጣ ነው ወይ ያልሆነ ጊዜ ደረስኩ፣ እንዴት ትላለች ማለት ነው እንግዲህ ቅድስት ምልትላ ስባኖች ልጅ አለብላ እንግዲህ ምልት ያስበሽ ነው ስትላት፣ እንግዲህ አይ ምንም አጉል ጊዜ መጣው መሰለኝ እንግዲህ በማለት እነሱ ሼም ለማስያዝ ምናምን ሞክራ ነበረ ብሩክም እንግዲህ ይገቡታል ብለን እንግዲህ ተስፋ እናደርጋለው። ማለት ነው እና ምሳሌ ድራማ ይሄን ይመስላል። በጣም ደስ የሚልና አስተማሪ፣ እንደዚሁ ልብ አንጠልጣይ ድራማ ነው ማለት ነው። እንግዲህ የዛሬው ይሄን ይመስላል። እንግዲህ ቀጣይ ቪዲዮ ላይ ምን አዲስ ነገር ተፈጠረ የሚለውን ይዤላችሁ እመጣለሁ። እንግዲህ አዲስ ነገር የሚሆነው በቀጣይ ቪዲዮ ላይ ዝና እንግዲህ እየተከታተለው ነው ማለት ነው። ሞገስን ሞገስን እንግዲ ተከታትሎ የሚገባበትን ቦታ ያያል ወይስ ደግሞ ሞገስ ሸሾ ያመልጣል የሚለውን ነገር እንግዲህ በጣም እዚጋ ልብ አንጠልጣይ ሆኖብናል ማለት ነው። እንደዚህ እንግዲህ በቀጣይ ቪዲዮ ላይ ምን አዲስ ነገር አለ የሚለውን እጅላችሁ እመጣለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። በያላችሁበት ዓለም ዳርቻ ፈጣሪ አምላክ ይጠብቃችሁ ይጠብቀን። ባይ ባይ። ሀሳብ አስተያየታችሁን በኮመንት ማስቀመጥ ትችላላችሁ።